አውቶ ቴክ ዊዝ አብሪሽ፣ ሰላም እንዴት ናችሁ? ስለ ኤሌክትሪክ መኪና ተከታታይ ቱቶሪያል መጽት አስቤ ያለው፣ ስለዚህ ከቤዚክ እስከ አድቫንስ ድረስ ያለውን ከመጀመሪያ እስከ መጨረሻ አቀርብላቸዋለሁ። ዛሬ ፓርት ዋን ነው የማቀርብላቸው፣ ስለዚህ ፓርት ዋን ቤዚክ ኤሌክትሪክ ካር ኦፕሬሽን ነው። ኮንቬንሽናል መኪና ጋር ኮምፔር በማድረግ አቀርብላችኋለሁ። ለወደፊት ግን ፓርት በፓርት አድርጌ አቀርብላችኋለሁ። ስለዚህ የምትፈልጉት ኤሪያ ካለ ኮመንት ላይ ጻፉልኝ፣ አቀርብላችኋለሁ። እነዚም ደግሞ ማሽኖች ላይ በተለይ ካፈለጋችሁ የትኛው ማሽን እንደምትፈልጉ እንዲሰራላቸው የምትፈልጉት ኤሪያ ስፔሲፊክ አድርጉና ኮመንት ላይ ጻፉ። አውቶክ አብሬሽን ሰብስክራይብ እና ላይክ አድርጉ፣ ሼር አድርጉ። ወደ ዛሬ ፓርት ዋን ትሬኒንግ እንሄድ። ኢንትሮዳክሽን ቱ ኤሌክትሪክ ቫይክል ነው የሚለው። ስለዚህ ኤሌክትሪክ መኪና ምንድን ነው ከሚለው ነው የምንጀምረው። ኤሌክትሪክ መኪና ማለት የኤሌክትሪክ ኃይል ምንጭ በመጠቀም፣ ይሄ ማለት ከባትሪ ከሚያገኘው የኃይል ተጠቅሞ ሞቶርን በማንቀሳቀስ መኪናውን በኤሌክትሪክ ሲስተም በኤሌክትሪክ ኃይል እንዲሰራ የሚያደረግ ማለት ነው። እንደ ድራይቪንግ ሲስተሙ መጨረሻ ድራይቪንግ ሲስተሙ ከሌሎቹ ጋር ሲስተም ነው። ኮምፖነንቶቹን ብናያቸው አንደኛ ትራክሽን ባትሪ ነው። ትራክሽን ባትሪ የሀይል ምንጭ ነው። ኤሌክትሪክ ላይም ይሁን ሃይብሪድ መኪና ላይ ትራክሽን ባትሪ ሶርት ኦፍ ኢነርጂ ነው፣ የሀይል ምርጭ ነው። ይሄ ደግሞ ባትሪ ለማንቀሳቀስ መኪናው የሚጠቀሙ ሀይል ስቶር የሚያደርገው ባትሪ ውስጥ ነው ማለት ነው። ስለዚህ ባትሪ ባጭሩ የሀይል ምንጭ ነው። ሁለተኛ ምንድን ነው ኤሌክትሪክ ሞተር ነው ኤሌክትሪክ ሞተር ደግሞ ምንድን ነው ከባትሪ ያገኘውን ኤሌክትሪክ ኢነርጂ ወደ መካኒካል ሮቴሽን በመቀየር ጎማውና ሌላ ድራይቭ ሲስተሞችን ድራይቭ ለማድረግ የሚያገለግል ማለት ነው የሞተር ጥቅሙ ይሄ ነው ቀጣዩ ደግሞ ኢንቨርተር ነው ኢንቨርተር ከባትሪ ያገኘውን ዲሲ ቮልቴጅ ወደ ኤሲ በመቀየር ለ ሞተር መስጠት ነው። ምክንያቱም ባትሪው ስቶር የሚያደርገው ዲሲ ነው ትራክሽን ሞተር የሚቀበለው ደግሞ ኤሲ ስለሆነ ከባትሪ ያገኘውን ዲሲ ወደ ኤሲ ኮንቨርት አድርጎ የሚሰጠው ኢንቨርተር ነው። ሌላኛው ደግሞ ኦንቦርድ ቻርጀር ነው። ኦንቦርድ ቻርጀር ከውጭ በሊቪል ዋን እና ሊቪል ቱ ቻርጀር ቻርጅ ስናደርገው ኤሲ ነው የሚቀበለው ባትሪ ደግሞ ስቶር የሚያደርገው ዲሲ ስለሆነ ከውጭ ያገኘውን ኤሲ ወደ ዲሲ ኮንቨርተር አድርጎ ለባትሪ መስጠት ነው። ሌላ ዲሲ ቱዲሲ ዲሲ ኮንቨርተር ነው። ይህ ምንድነው ጥቅሙ? ኤሌክትሪክ መኪና ላይ ዲናሞ የለም እንደምታውቁት። ስለዚህ 12 ቮልት ባትሪ ቻርጅ የሚያደርገው ከከፍተኛ ቮልቴጅ አሳንሶ ለዚች ባትሪ የሚሆነው የሚሰጠው ዲሲ ቱዲሲ ኮንቨርተር ነው ማለት ነው። ስለዚህ አጋዥ ባትሪ ዋን ቻልድ ለማድረግ ያገለግላል። እንደዚሁም ደግሞ ለአክሴሰሪዎች ፓወር ለመስጠት የሚያገለግልን ዲሲ ቱ ዲሲ ኮንቨርተር ነው ማለት ነው። ሌላኛው ደግሞ ፓወር ኮንትሮል ዩኒት ወይም ኮንትሮለር ከባትሪ ሞቶር እና ኢንቨርተር መሃል ያለውን ፓወር ኮንትሮል ማድረግ ነው። እንደዚሁም ደግሞ አክስሬሌሽን ሬጂኔቲቭ ብሬኪንግን ጨምሮ አጠቃላይ በሲስተም ውስጥ የሚያልፈው ፓወር ኮንትሮል የሚያደረገው እሱ ነው ማለት ነው። ሌላኛው ደግሞ ሲንግል ስፒድ ትራንስሚሽን ነው። ይሄ ደግሞ ከሞቶር የመጣውን ከፍተኛ ፍጥነት ወደ ቶርክ እና ሎ ስፒድ ዲፍሬንሻል መስጠት ነው ስራው። ስለዚህ ስፒዱን ቀንሰው እንደዚሁም ደግሞ ቶርኩን ጨምሮ፣ ምክንያቱም ቶርክ በጣም አስፈላጊ ስለሆነ ቶርኩ ጨምሮ የሚሰጠው ይሄ ሲንግል ስፒድ ትራንስሚሽን ነው ማለት ነው። ኦኬ ሀው ኤሌክትሪክ ካር ስ ወርኪንግ የሚሆነው ፓወር ሶርሱ ትራክሽን ባትሪ ነው። እንደዚሁም ደግሞ በኤሲ ድራይቭ ጎማውን ድራይቭ የሚያደርገው ደግሞ ትራክሽን ሞተሩ ነው። ሶ ፓወር ዲሲ ቮልቴጅ ከባትሪ ይነሳና ወደ ኢንቨርተር ይሄዳል። ወደ ኤሲ መቀየር ስላለበት ኢንቨርተሩ ዲሲውን ወደ ኤሲ ከቀየረ በኋላ ለሞተር ይሰጣል። ለሞተር ሲሰጥ ሞተር ደግሞ ያገኘውን ኤሌክትሪክ ኤነርጂ ወደ መካኒካል ሮቴሽን በመቀየር ለዲፍሬንሻል ወይም ደግሞ ለፋይናል ድራይቮች ፓወር ይሰጣል። ለዲፍሬንሻል ከዲፍሬንሻል በአግዝል በኩል ለጎማ ይሰጣል ማለት ነው። ሌላኛው ጉዳይ እዚህ ጋር መኪና ላይ እንዳየው ደግሞ ፓወር ሶርሱ ባትሪ ነው። እንደሚታዩት ባትሪ ከስር ከመኪና ስር ተኝቶ አጠቃላይ ያለው ባትሪ ነው። ትራክሽን ባትሪ ነው። እዚህ ጋር ለመሳየት እንደመኮርኩት በቪዲዮ እንደሚታዩት ከላዩ ላይ ትራክሽን ባትሪ ከታች ነው ያለው። ጋርድ አለው፣ ስትሮንግ የሆነ ሜታል። ይሄም ጠጠሮች፣ የተለያዩ ነገሮች ከታች ባትሪው እንዳይጎዱ ተብሎ የተሰሩ ናቸው። እነዚህ ከታች የምታዩት ተኝቶ ለጥ ያለው የተኛ ብረት የሚመስለው አጠቃላይ ትራክሽን ባትሪ ነው ማለት ነው። ስለዚህ ትራክሽን ባትሪ ብዙ ጊዜ ኤሌክትሪክ መኪኖች ላይ ከታች በኩል ነው ያሉት። ከታች በኩል ተኝቶ ያሉት ትራክሽን ባትሪ ናቸው። ይሄ ትራክሽን ባትሪ ስቶር የሚያረገው ዲሲ ቮልቴጅ ነው ማለት ነው። ዲሲ ቮልቴጅ ነው ስቶር የሚያረገው። ስለዚህ ይሄ ብረት የሆነበት ደግሞ ጠጠሮች የተለያዩ ነገሮች ጉዳት እንዳይደርስበት ተብሎ በጥንቃቄ የተሰራ ስለሆነ ነው ከዙ ደግሞ ፓወር ወደ ኢንቨርተር ነው የሚሄደው ከባትሪ ወደ ኢንቨርተር ነው በዚህ በኩል ይመጣና በአረንጓዴ ጋር እንደምታዩት በዛ በኩል መጥቶ ይሄኛው ኢንቨርተር ነው ወደ ኢንቨርተር ይመጣል ኢንቨርተሩ ደግሞ ከባትሪ ያገኘውን ዲሲ ወደ ኤሲ ቀይሮ ወዴት ይልካል ማለት ነው ወደ ሞተር ይልካል። ሞተር በዚህ በታች በኩል ነው ያለው። በውስጥ በኩል እንደሚታዩ አረንጓዴ ከለር ነው፣ ኦሬንጅ ከለር ያለው ላይን ወደ ሞተር የሚሄደው ነው። ሞተሩ ደግሞ ኤሌክትሪካል ኤነርጂ ወደ መካኒካል ሮቴሽን በመቀየር መኪናውን ለማንቀሳቀስ ይሰራል ማለት ነው። ፋይናል ድራይቪንጉን ድራይቭ ያደርጋል። ስለዚህ ፓወር ከባትሪ ወደ ኢንቨርተር፣ ከኢንቨርተር ወደ ሞተር፣ ከሞተር ወደ ትራንስሚሽን ከትራንስሚሽን ወደ ዲፍሬንሻል ከዲፍሬንሻል ደግሞ በአግዚል በኩል አድርጎ ለጎማ ይሰጥና ጎማው ድራይቭ ይደረጋል። ይሄ ይሄኛው መኪና ፍሮንት ዊል ድራይቭ ነው። አንዳንድ መኪኖች ፎር ዊል ድራይቭ የሆኑ ኤሌክትሪክ መኪኖችም አሉ። ይሄኛው መኪና ግን ፍሮንት ዊል ድራይቭ ኤሌክትሪክ ካር ነው ማለት ነው። ሌላኛው ደግሞ የኤሌክትሪክ መኪና ጥቅሞች ናቸው አንደኛ ለኢንቫይሮንመንታል ወይም ደግሞ ለአካባቢ ምቹ ናቸው። ምክንያቱም ወደ አካባቢ የሚለቁት ጭስ ጋዝ ስለሌለ አካባቢን የመበከል አቅማቸው አነስተኛ ነው፣ ከኤሌክትሪክ መኪና አንጻር አብሮ ኮምፔር አድርገን ስናየው ማለት ነው። ስለዚህ ለአካባቢ ብክለት ምቹ ኤሌክትሪክ መኪና ነው። ሌላ ምንድን ነው ለመጠገን የምናወጣው ወጪ አነስተኛ ነው። ምክንያቱም ኤሌክትሪክ መኪና እንደ ሌላኛው እንደ ሌሎቹ መኪና እንደ ጋዞሊንና ዲዝል መኪና መካኒካል ፓርት በጣም ብዙ የለውም። የተወሰነ መካኒካል ፓርት ነው ያለው። ያኛው ግን ኢንጂንም ትራንስሚሽን ምናምን በጣም መካኒካሊ ስለሚሰራ የመበላት የመጎዳት ባህሪ ስላላቸው ረጅም ዕድሜ አይኖርም። ሌላኛው ጋዝ እንደሚታወቁት በጣም ውድ ሆነዋል። አሁን ኤሌክትሪክ ጋር ደግሞ ቅናሽ ነው ዋጋው። ከዚሁ አንጻር ስናይም የተሻለው ኤሌክትሪክ መኪና ነው። ለመንዳትም በጣም ምቹ ናቸው ኤሌክትሪክ መኪኖች፣ የሚረብሽ ድምፅ የላቸውም። ስለዚህ በብዙ አንጻር ኤሌክትሪክ መኪኖች በዚህ ሰዓት በዚህ ታይም ላይ እንደ ዓለም ተመራጭ ናቸው። የጎንዮሽ ጉዳቶች ወይም ደግሞ የቻለንጅ የሚያደርጉን ኤሌክትሪክ መኪኖች ምንድን ናቸው? የሚለው አንዱ ካየ ነው፣ ቻርጅ ቶሎ ቶሎ ይፈልጋል። ምክንያቱም ረጅም ኪሎ ሜትር ከሄድን በኋላ ተመልሰን ረጅም ሰዓት ይፈልጋል ቻርጅ ለማድረግ። ቶሎ ቶሎም ቻርጅ ማድረግ አለብን። ነዳጅ ግን ለመሙላት በጣም አጭር ሰዓት ነው የሚፈልገው፣ ረጅም ኪሎ ሜትር እንላለን። አንዱ ይሄ ነው። ሁለተኛ ደግሞ ቻርጅንግ ስቴሽን አይገኝም በቀላሉ፣ በተለይ እኛ ሀገር ላይ ማለት ነው። አሁን እንደ አዲስ የተገጠሙ ነው እንጂ ቻርጅንግ ስቴሽን ማግኘት በጣም ቻለንጅ ነው። ሌላኛው ደግሞ ቻርጅ ለማድረግ ረጅም ሰዓት ነው የሚፈልጉት። በተለይ ስሎ ቻርጅንግ የምንጠቀም ከሆነ ከስድስት ከስምንት ሰዓት እና ከዛ በላይ ሊወስዱ ይችላሉ። ኤሌክትሪክ መኪና ቻርጅንግ ደረጃዎችን እናያለን። አሁን የኤሌክትሪክ ቻርጅንግ ሶስት ደረጃዎች አሉት። ደረጃ አንድ፣ ሁለት፣ ሶስት እና ሶስት ነው ያለው። ስለዚህ ደረጃ አንድ የሚባለው ቤታችን የምናረገው ቻርጅንግ ማለት ነው። ቤታችን የምናደርገው ቻርጅ ደረጃ አንድ ነው የሚባለው። እሱም የምናደርገው በዚህ በኩል ነው። በዚህ ፖርት በኩል የምንጠቀመው ቻርጀር ደግሞ ደረጃ አንድ ቻርጀር መሆን አለበት ማለት ነው። ስለዚህ ፖርቱ ላይ የምንጠቀመው ቻርጀር ይሄኛው ቻርጀር ነው። ይሄ ደረጃ አንድ ቻርጀር የሚባለው ከስድስት ሰዓት እስከ ስምንት ሰዓት በአቭሬጅ የሚወስድ ነው። በአቭሬጅ ነው ይሄ። ከዛ በላይም ሊሆን ይችላል፣ ከዛ በታችም ሊሆን ይችላል። ግን በብዛት ከስድስት ከስምንት ሰዓት በአቭሬጅ የደረጃ አንድ ማለት ነው። ደረጃ ሁለትም በዚሁ ነው የሚደረገው። ነገር ግን ጫፉ ተመሳሳይ ነው፣ ቴፖ ተመሳሳይ ነው። ይሄ ልዩነቱ ምንድነው? ቦክሱ ነው የሚዞ የሚሰጠ ፓወር ማለት ነው። ይሄኛው ቦክሱ ነው ልዩነታቸው። ይሄ ቦክሱ ነው ልዩነቱ እንጂ ታይሚንግ። ይሄኛው የደረጃ አንድ ቦክስ ነው። የደረጃ ሁለት ደግሞ ከዚህ ከፍ ያለ ነው በሳይዝ። ስለዚህ እሱ ከሶስት ሰዓት እስከ አራት ሰዓት እንጠቀም ይችላለን። እሱም ኤሲ ነው የሚጠቀመው፣ እሱም ቤታችን የምናደርገው ማለት ነው። ቤታችንም ማድረግ እንችላለን፣ መዳም ማድረግ እንችላለን። አብዛኛው ጊዜ ግን ብዙ ጊዜ ቤት ላይ ማስገጠም እንችላለን። ሁለቱም ስንግል ፌዝ ናቸው። ደረጃ አንድም ደረጃ ሁለትም ስንግል ፌዝ ናቸው። ቤታችን የምናደርገው ነው ማለት ነው። ከታች ያለው ደግሞ ይሄኛው መጨረሻ ላይ ያለው ሁለት ተርሚናል ያለው ውስጥ ላይ ይሄ ዲሲ ነው። መዳ ላይ ብቻ የምናደርግ ነው። መዳ ቻርጅንግ ስቴሽን ላይ የምናደርገው ነው። ደረጃ ሶስት ነው። ይሄ ከሰላሳ እስከ አርባ አምስት ደቂቃ ነው በአቨሬጅ ይሄ መዳ ላይ የሚደረግ ነው ነው ማለት ነው። ስለዚህ ኤሲ ቻርጅንግ ይሰራል የሚለው ለማለት ያክል። በዚህ በኩል ፕለጉን ኮኔክት በምናደርግበት ጊዜ ላይ ኛውን ስንሰካ ኤሲ ፓወር በዚህ በኩል ይገባለታል ማለት ነው። ኤሲ ፓወር በዚህ ይገባና ይመጣና በዚህ በኩል በዚህ ላይን በዚህ ላይን ወደ ኦንቦርድ ቻርጀር ነው የሚገባው ይሄ ኦንቦርድ ቻርጀር ይባላል። ስለዚህ ወደ ኦንቦርድ ቻርጀር ይገባና ኦንቦርድ ቻርጀሩ ኤሲውን ወደ ዲሲ ኮንቨርት አድርጎ ለባትሪ ይልካል ማለት ነው። በዛ በኩል ለባትሪ ይልክና ባትሪ ቻርጅ ይደረጋል። ስለዚህ ደረጃ አንድና ደረጃ ሁለት የሚቀበሉት ቮልት ኤሲ ቮልት ነው። በዚህ በኩል ግድግዳ ላይ ኤሲ ቮልት ከተቀበሉ በኋላ ኦንቦርድ ቻርጀሩ ኤሲው የገባለትን ኤሲ ወደ ዲሲ ኮንቨርት አድርጎ ለባትሪ ይልካል ማለት ነው። በዚህ መልኩ ነው የሚሰራው። እንደዚህም ደረጃ ሶስት የምንምለው ደግሞ ዳይሬክት ዲሲ ካረንት መዳ ላይ ቻርጅንግ ስቴሽን ላይ የምናደርገው ነው። ብዙ ጊዜ ይሄ ቦሌ ከባቢ የተገጠመ ያለው ቻርጀር ማለት ነው። እሱ ዳይሬክት ዲሲ ነው። ባትሪም ተቀባዩም ዲሲ ስለሆነ ባይፓስ አድርጎ ዳይሬክት ባትሪ ቻርጅ ይደረጋል ማለት ነው። ስለዚህ እሱ ከሰላሳ እስከ አርባ አምስት ደቂቃ ቻርጅ ማድረግ ይችላል። እሱ ፈጣን ቻርጅንግ የሚባለው ዳይሬክት ካረንቱ ወይም ደግሞ ዲሲ ቻርጅንግ ነው። እሺ አሁን ደግሞ እንዴት ቻርጅ እንደምናደረግ እንየው። መጀመሪያ እቺ ጫፏን ኤ ፕሬስ አድርገን ኮኔክት እናረጋለን። ሁልጊዜ መጀመሪያ ኮኔክት ማድረግ ያለብን ከመኪና ላይ ነው። ከመኪና ላይ ኮኔክት እናረገዋለን። መኪና ላይ ኮኔክት ካረገን በኋላ ይሄ ጫፉን ግድግዳ ላይ ሲንግል ፌስ ላይ ኮኔክት እናረጋለን። ሲንግል ፌስ 220 ቮልት ያለው ማለት ነው። መጀመሪያ ላይ ያለችው ፓወር የሚትሉ ካበራች ቻርጀሩ ፓወር አግኝተዋል ማለት ነው። ከሶርሱ ፓወር አግኝተዋል ማለት ነው። እንደዚሁም ደግሞ ኮኔክትን የሚትለው ከበራች ግን ቻርጀርና መኪናው ተገናኝተዋል ማለት ነው። ሶስተኛው ቻርጅንግ የምትለው ብሊንክ የሚታረግ ከሆነ ቻርጅ እያረገ ነው ማለት ነው። የመጨረሻ ፎልት የሚትለው ከበራች ቻርጀሩ ችግር አለበት ማለት ነው። ስለዚህ አሁን ቻርጅ እያደረገ ነው፣ ብሊንክ እያደረገ ነው። ይሄ ብሊንክ የሚያደርገው ከቆመ ቻርጅንጎ ሞልተዋል ብለን እንወስዳለን ካቆመ ሞልተዋል ነው። ብሊንክ የሚያረገ ሆነ ቻርጅ እያደረገ ነው። እንደዚሁም ደግሞ መኪና ላይም ማለት እንችላለን። እዚህ ጋ እንደሚታዩት ቻርጅ እያደረገ ነው። እዚ ከላይ ብሊንክ እያደረገ ነው። ይሄ ማለት ቻርጅ እየተቀበለ ነው ማለት ነው። ምን ያክል ሰዓት እንደቀረ ደግሞ የምናውቀው ዳሽ ቦርድ ላይ ነው። ስለዚህ እሱን እናያለን ስ ምን ያክል ሰዓት እንደቀረ እዚ ጋ እስክሪኑ ላይ እንደሚያሳየው ማክሲመም ቻርጅ ሊቀበል የሚችለው ሰማና ፐርሰንት ነው። ሰማና ፐርሰንቱ ለመሙላት የቀረው ሰዓት ሁለት ሰዓት ነው ማለት ነው። አሁን ቻርጅ የተደረገው ሰባ ፐርሰንት ላይ ደርሷል። ስለዚህ አሁን ያለው ቻርጅ ሰባ ፐርሰንት ላይ ነው። አሁን ያለው ቻርጅ ሰባ አንድ ፐርሰንት ላይ ነው። ሰማንያ ለመሙላት ሁለት ሰዓት ከዜሮ ሚኒት ይቀርዋል። ስለዚህ ሙሉ ቻርጅ የሚባለው ደግሞ ሰማንያ ፐርሰንት ነው። ሰማንያ ሰዓት ላይ አጀስት ለተደረገ መኪና ከሰማንያ በላይ ቻርጅ ባይደረግ ጥሩ ነው። ባትሪ ረጅም እንዲኖር ማለት ነው። ስለዚህ ይኸኛው እስከ ሰማና ነው የሚሞላው። ሰማናው ለመድረስ ሁለት ሰዓት ያስፈልገዋል ማለት ነው። ይሄ ደረጃ አንድ ስለሆነ ቀስ ብሎ ነው ቻርጅ የሚያደርገው። ዩቲዩብ ቻናሉ ሰብስክራይብ፣ ላይክ እና ሼር በማድረግ ተከታተሉኝ። ፓርት 2 ስለ ኤሌክትሪክ ባትሪ ላይ ወይም ደግሞ ትራክሽን ባትሪ ላይ በደንብ አቀርብላችኋለሁ። ስለ ኢንተርናል ፓርቱ ውስጡ እንዴት እንደሚሰራ እያንዳንዱ ነገር እናያለን። ስቴት ኦፍ ቻርጅ ሴል ባላንስንግ የባትሪ ሴል ንግ ኮምፒውተር እንዴት አናላይስ እንደምናደረግ እናያለን። ተርማል ማናጅመንት በዛው አብረ እናያለን። ዲቴል ስለ ትሪ በደንብ በቀጣዩ ስለ ተራክሽን ባትሪ ነው የምናወራው ማለት ነው። ስለዚህ ዩቱብ ሰብስክራይብ በማድረግ በሌሎች አውቶሞቲቭ ሰዎች ሼር በማድረግ ጋ እንድትቆዩ ላለው